የተሰጠንን የመታዘዝ ፀጋ ተጠቅመን ለሀገርና ለዓለም ሰላም መስራት ይጠበቅብናል ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ገለጹ የቅዱስ ሲኖዶስ ምልአተ ጉባኤ በዛሬ ዕለት መካሄድ ጀምሯል አዲሱ ዳዊት ጉባኤውን ተከታትሎታል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስርዓተ ህግና ቀኖና አስተምሮ መሰረት ረከበ ካህናት ወይም የቅዱስ ሲኖዶስ ምልአተ ጉባኤ ኢየሱስ ክርስቶስ ትንሣኤ በዓል በተከበረ በሃያ አምስተኛው ቀን በዕለተ ረቡዕ ይካሄዳል። በዚህ ጉባኤ የሚተላለፉ ውሳኔዎችና መልእክቶች ለቤተ ክርስቲያን ዕድገት፣ ለምዕመናን አንድነትና ለአገር ሰላምና ደህንነት የሚበጁ ተደርገው ይወሰዳሉ። ይህ የቤተ ክርስቲያን አባቶች ጉባኤ በዛሬ ዕለት መካሄድ የጀመረ ሲሆን በጉባኤው መክፈቻ ላይ ብፁዕ አቡነ ማትያስ መልእክት አስተላልፈዋል። ከሁሉ በፊት እምነት ይቀድባል በኋላም ደግሞ ለእምነቱ በሙሉ ልብ መታዘዝን መታዘዝ ያስከተላል። ይህ ሲሆን መዳንና ትንሣኤ ያስገኛል። ዓለም በእግዚአብሔር እየተደረገላት ያለው ጥሪ ይኸው የመታዘዝ ጥሪ ነው። ይህንን መለኮታዊ ጥሪ ለዓለም የማዳረስ ኃላፊነትም ለእኛ ለቅዱስ ሲኖዶስ አባላት የተሰጠ እንደሆነ ሐዋርያው አስገንዝቦናል። ኃላፊነቱ ሲሰጠን ከነ መሳሪያው ነው። እሱም ጸጋና ሐዋርያነት ነው። እኛም እሱን ተቀብለናል። እንግዲያውስ የተቀበልነውን ጸጋና ሐዋርያነት በአለም ውስጥ ላለው ህዝበ እግዚአብሔር አገልግሎት ላይ ማዋል ከኛ ይጠበቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ውስጥ ያልተካተቱ ወገኖችን ለማሰባሰብ የተሰጠንን አባታዊ እድል ተጠቅመን በትጋት መስራት አለብንም ብለዋል። የሚታዘዝ ምዕመን፣ ወጣት፣ ካህን አለን። ይህ ትልቅ ፀጋ ነው። ይህንን ፀጋ እግዚአብሔር ለእግዚአብሔር መንግስት በሚመች ሁኔታ ዝቅ ብለን ማገልገል የክብር ክብር ነው። በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሁነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን። ሀገርና ህዝብን የሚያስማማ ተግባራትን በመስራት ሀገርን መካስም ከሁሉም የሚጠበቅና የቤተ ክርስቲያኗ ወቅታዊ ጥሪ ነው ብለዋል። እናታችሁ የተንገላታችበትን እዩና፣ በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። ብፁዕነታቸው በመጨረሻም በርካታ አጀንዳዎች ላይ መክሮ አቅጣጫ የሚያስቀምጠው የረክበ ካህናቱ የቅዱስ ሲኖዶስ ቀኖናዊ ጉባኤ መጀመሩን አብስረዋል። በረክበ ካህናት ወይም የቅዱስ ሲኖዶስ ምልአተ ጉባኤ ላይ ከሁሉም የአገሪቱ ክፍሎች የመጡ ሊቃነ ጳጳሳት የሚሳተፉ ሲሆን ጉባኤው በአዲስ አበባ ቅድስት ማርያም ቤተ ክርስቲያን የጉባኤ ቤት እየተካሄደ ነው።